ምሳሌ የእንጀራ እናት ድራማ እንግዲህ እጅግ በጣም አስተማሪ የሆነ ልብ አንጠልጣይ የሆነ ድራማ እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው። እንግዲህ ይሄ ድራማ በጣም ትልቅ ትምህርት ያለ የሚያስተምረን ድራማ ነው ማለት ነው። እንግዲህ ይሄ ድራማ እነሱ በትክክለኛ በድራማ መልክ ቢያመጡም እውነተኛ ታሪክ ነው ማለት ነው። የዚና እንግዲህ በሀፍቱና በጉልበቱ የሚተማመን ዲያስፖራ ነው ማለት ነው። አንዳንድ ዳስኪራዎች እንግዲህ በገንዘባቸው ብቻ ሰውንም መግዛት ብዙ ነገር ማድረግ እንደሚችሉት ነው የሚያስቡት ማለት ነው። እንግዲህ ዳታና ብሩኬ መጎዝጋ እየሄዱ ነበረ። እንደ አጋጣሚ ዞር ስትለው ዳታ የዝናንና ትዕግስትን አየቻቸው። በጣም ደነገጠች ማለት ነው። እንግዲህ ብሩኬ እስከዛሬ ታከመችለት ነው። ብዙ ነገር ሲፈራ የነበረው በጣም ከሰው ጋር መጣላትም ሆነ ክፉ ነገር መነጋገር የማይፈልገው እኔ የሆነ ነገር ባደርግ የሆነ ነገር አጥፍቼ ባ ልጄ ትሞት ብኛለች ማንም ዞር ብሎ ልጄን የሚያይልኝ የለም በማለት ነበረ። እስከ ዛሬ የዚና ብዙ ነገር ሲናገርለት ከማለት ጋር ብዙ ሳፋጣ ውስጥ ያልገባ ብሩኬ እንግዲህ ለምሳሌ ሲል ብዙ ነገር ችሏል። ለምሳሌ ሲል እጅግ በጣም ብዙ ነገር አሳልፏል ማለት ነው። ብሩኬ እንግዲህ በጣም ጀይና አባት ነው ማለት ነው። እንደዚህ አይነት ወንዶች አሉ። ሁሉም ወንዶች አንድ ነው ብለው ማሰብ ይከብዳል ማለት ነው። እንግዲህ እንደ ቡሩኬ አይነት ጀይና አባት አለው ማለት ነው። ለልጄ ሲል ነው እስከዛሬ ብዙ ነገር ሲችል የነበርኩ ብዙ ነገር ሳሳልፍ የነበርኩት፣ አሁን ግን ከዚህ በኋላ የሚፈራ ሆነ የማስብን የሚያስጨንቀኝን ነገር የለም በማለት እንግዲህ ከየዝና ጋር ገጥሟል ማለት ነው። ብሩኬ ጀይና ወንድ ነው ማለት ነው። እንግዲህ የዝና ደግሞ እስከ ዛሬ እንደዚህ ከኔ ጋራ የሚጋፈጥ ከኔ ጋራ የሚጣላ ወንድ ነው የሚፈልገው። እኔ ቦቅባቃ ወንድ አይመቸኝም በማለት መለሰለት ማለት ነው። እንግዲ የዚና ደነገጠ። እውነቱም ቡሩኬ፣ ከዚህ በኋላ ከኔ ጋራ ሊጋፈጥ ነው ብሎ እንግዲህ ደንግጦ እውነት አልመሰለው። እንቃርጎ እንግዲህ ልብሱን ያዞ የዚና ብሩኬ ማለት ነው። እንግዲህ ዳርታ ድንጋይ ይዛ የፈነክተሃለው ቡሩኬን፣ አንድ ነገር እንዳታደርግ በማለት እንግዲህ ተነገረች ማለት ነው። ቡሩኬን እንግዲህ መሬት ላይ ዘረረው ማለት ነው። የዝና እንግዲህ ቡሩኬ ዘረረው። የዝናን እንግዲህ ለአለቃ ማለቃ አለው ነው የሚባለው። አንዳንድ ጊዜ ሰዎች ሲያሸንፉን ሁል ጊዜ አሸናፊ ሆኖ የሚኖሩ ይመስላል። ማሸነፍ እንዳለ መሸነፍ አለ ማለት ነው እንግዲህ በመጨረሻ የዝና የሚያደርገውን የሚሆነው ነገር አተዋል ደንግጧል ማለት ነው። ብሩኬን መሬት ላይ ከዘረረን በኋላ የዝናን ወደ ማለት ዞረና እኔ የምገኝበት እንዳታገኝ እኔ በሚሄድ መንገድ ላይ እንዳላገኝሽ ካገኘውሽ ጥሩ አይመጣም በማለት መልስሰጣት ሰጣት። እንግዲህ እዛው አስቀምጦ መሬት ላይ ዘረሮ ትቶት ሄደ ማለት ነው። በዚህ ሰዓት እንግዲህ ሞጎሲና ሉላ አብሮ ነው ያሉት ያሉት ተደብቆ ነው ያሉት ማለት ነው። እንግዲህ የዚና አሁን የሚያደርገው ነገር ሐጥቷል እሱ ብሩኬን ጋራ መጋፈጥ የፈለገው እንግዲህ በሱ እየተነሳ ሞጎሴንና ሉላን አገኛለሁ በማለት ነው። ሞጎስን ደግሞ ለመግደል ነው የሚፈልገው። እሷ ካልሞተች ሉላ የኔ መሆን አይችልም በማለት ነው። እንግዲህ አሁን እሱ የሱ ፍላጎት ሞጎሴን ለመግደል ነው ማለት ነው። እንግዲህ ሰራት ምሳሌ ማለት በጣም ምርጥ ድራማ ነው ማለት ነው። ቅድስት እንግዲህ ሰራተኛ ሆና እነሱ ቤት የሚሰራ ናት፣ ግን እጅግ በጣም ብዙ መስዋዕት ከፍላለች ለማለት እንግዲህ ብዙ ነገር አድርጋታለች ማለት ማለት ነው። ለምሳሌ ስትል እንግዲህ ቅድስት ብዙ ነገር ችላለች፣ ብዙ ነገር ሳልፋለች ማለት ነው። እንግዲህ አንዳንድ ጊዜ በህይወታችን የሚገጥሙን ፈተና ተቻችሌን ተቋቁሜን ለመሳለፍ ችሎ ይጋል ማለት ነው። አንድ ሰው የሚደርስበትን ፈተና ወይ ትልቅ ስለሆነ ወይ አዋቂ ስለሆነ ማቆለል ነው። የሚያጋጥመንን ፈተና ለማለፍ ለመሳለፍ ችሎታ ነው የሚያስፈልገው ማለት ነው። ችሎታና አስተዋይነትን ነው የሚጠይቀው። እንግዲህ ሁሉን ነገር አሳልፋ ምሳሌም ታክማዲና ደና ጤነኛ ልጅ ሆነ አለታለች ለብሩክ። እንግዲህ ዘፈጣሪ የተመሰገነ ይሁን። ቅድስት እንግዲህ በደስታ የምትሆነውን ነገር አታለች። በጣም ደስ ብሏታል ማለት ነው። እንደዛው እንግዲህ ማለት ደግሞ ብሩኬ ምሳሌ አሳክማት ዲና ስለመጣች የሚትሆነውን ነገር አታለች ማለት ነው። በጣም ደንግጣለች። እሷ ፍላጎቷ ምሳሌ እንድትኖር አይደለም፣ እንድትሞት ነው የምትፈልገው ነገር ግን ፈጣሪ አንዳንድ ሰዎች እኛን ከምድር ላይ ሊያጠፉን ሲፈልጉ፣ ፈጣሪ ደግሞ እኛን እንዲኖር ነው የሚፈልገው ማለት ነው። ዳታ እንግዲህ ከሁሉም ጋር ግንኙነት አላት። ለዛም አይዞ ትላለች፣ ለቡሩኬም አይዞ ትላለች፣ ለሞገሲም አይዞ ትላለች። እንግዲህ እሳው መሀል ላይ ሁሉንም አጽናኝ ናት ማለት ነው። በነገራችን ላይ ዳታ በጣም ደስ የምትል ምርጥ ልጅ ናት ማለት ነው። እንግዲህ የዚና ሰፈር ውስጥ መኪና ይዞ ቁጭ ብሎ ሌሊቱን በሙሉ ይመጣል ብሎ እየጠበቀ ነበረ ሞጎስን ግን ሞጎስ ኔ ተከትለው መተ ሉላን ያገኝብኛል በማለት ወደ ቤት አልመጣም። ወደ ሌላ ሰፈር ሂዶኖ ሆቴል ያለው ማለት ነው። እንግዲህ ምሳሌ ሰራተኛ ማለት በጣም ደስ የሚል ድራማ ነው ማለት ነው። ቅድስት እንደ ሰራተኛ ሳትሆን እንደ ቤተሰብ ሆና እንግዲህ ሁሉንም ነገር እየተጋፈጠች ያለችው አንዳንድ ቤት እንግዲህ ለሰራተኝነት ገብተን በጨረሻ ላይ ቤተሰብ የሚሆኑልን ከወለዱን ቤተሰብ በላይ የሚሆኑልን ቤተሰቦች አሉ ማለት ነው። በጣም ነው ደስ የሚለው እንደዚህ ከሰዎች ጋር ተላምደን ተሳስበን ተከባብረን መኖር እጅግ በጣም ደስ የሚል የሚያስደስት ነገር ነው ማለት ነው። እንግዲህ ቅድስትዬ በጣም ነው ደስ የምትለኝ። እኔ በጣም ነው የሚወዳት ቅድስትን ማለት ነው ምክንያቱም ለሰው ያላት አክብሮት እና ለሰው ያላት አመለካከት እጅግ በጣም ደስ የሚል አመለካከት ነው ለሰው ልጅ ያላት ማለት ነው። ሰው ማለት እንግዲህ ሰው ራሱን የሚያከብር ሰው ራሱን የሚወድ ሰው ሰው ሰውን የሚወዳል ሰውን የሚያከብር ሰው ነው ማለት ነው። እንግዲህ ቅድስት በጣም ምርጥ ልጅ ናት። ሁሉንም ነገር በፍቅር ነው የምታቀርባቸው ማለት ነው። ምሳሌ ድራማ እንግዲህ እነሱ በድራማ መልክ ቢያመጡልንም በጣም አሪፍና አስተማሪ የሆነ ድራማ ነው ማለት ነው። በመጨረሻ እንግዲህ ማለት ተስፋ ለመቁረጥ ደርሳለች ማለት ነው ምክንያቱም ምጎስ ረየዚና ምጎሴን እንኳን ሊገለው ሊጠጋችም አልቻለችም። ምክንያቱም ምጎስ አልበገርም ባይጃይና ወንድ ሆኗል ማለት ነው እንግዲህ በዚህ ደግሞ የሚያደርገው ነገር አጥቷል። ግራ ግብት ብሎታል ማለት ነው። ምንም ማድረግ አይቻልም። እንግዲህ የተኛውን አንበሳ ቀስቅሶ ነብር አደረጉት የሚባል አባባል አለና ሁሉም ነገር እንግዲህ ልክ አለው፣ ልክና ገደብ አለው። አንድ ሰው የሆነ ነገር ችሎ ችሎ እንግዲህ መጨረሻ ላይ ትክስቱ ሲያልቅ እንግዲህ ወደ መፍትሄው ይሄዳል ማለት ነው። መጎስ በዚህ ሰዓት እንግዲህ ችሎ ችለው ከዛሬ ይተዋል በማለት ሁሉንም ነገር ችሎ ነበረ። ነገር ግን አሁን እሱን ትተው ወደ ሌላ ውሳኔ ራሱ አላማውጭ ገብቷል ማለት ነው። ምክንያቱም እሱ አርፎ ሊቀመጥ አልቻለም። የዚና የሚፈልገው ሉላ በጉልበት ከሱ ጋር እንድትኖር ነው የሚ ይፈልገው ማለት ነው። እንደዛ ደግሞ ማድረግ አትችልም በማለት ነው። እንግዲህ ሞጎስ በዚህ ሰዓት ሉላ ከሱ ጋር ነው እየኖረች ያለችው ማለት ነው። ከዚህ ራቅ ብለን ስራም እየሰራን ራሳችን ኑሮ እኖራለን ሉላዬ እያለ እንግዲህ ለሉላ ትልቅ ተስፋ እየሰጣት ነው ማለት ነው። እንግዲህ ሞጎስ በጣም ደስ ብሎታል። ሉላ የዝና ጋ ስላሉነች ከሱ ጋር ስለሆነች በጣም ደስ ብሎታል። ትልቅ ተስፋ ዘርቷል በውስጡ ማለት ነው። እንግዲህ በጣም ደስ የሚል ምርጥ ድራማ ነው። እኔ በጣም ነው የሚመቸኝ ይሄ ድራማ። በህይወታችን ውስጥ ሰዎች ለእኛ መልካም ነገር የማይመኙበት፣ ለእኛ ክፉ ነገር፣ ለእኛ መጥፎ ነገር የሚመኙ ሰዎች፣ ፈጣሪ ደግሞ ይደግፈን እና መልካም ቦታ፣ ጥሩ ነገር ያስቀምጠናል ማለት ነው። ምክንያቱም ፈጣሪ እንደሰዋል አይደለም ሰዎች ክፉ ሲመኙልን ፈጣሪ መልካም ነገር ካሰበልን ለእኛ ምንም የሚጎልብን ነገር የለም ማለት ነው። ሰራ በጣም ደስ የሚል ነገር እኔ ቅድስት በጣም የምትገርም ድንቅ በጣም የምትመቸኝ እኔ ቆንጆ በጣም ደስ የምትል ሰራተኛ ሆነን ሰው ቤት ስንገባም እንግዲህ ከመላመድ የተነሳ አንድ ላይ መኖር ከተነሳ ቤተሰብ እንደ ፋሚሊ መተያየት እንግዲህ እጅግ በጣም ደስ የሚል ነገር እንዳለ ነው የምታስተምረን። ቅድስት ራሱ ትልቅ መልእክት ነው የምታስተላልፍልን ማለት ነው። ምክንያቱም እሷ እዛ ቤት የገባችው በሰራተኝነት ነው፣ ረጅም አመት ቆይታለች። ነገር ግን አሁን እንደ ፋሚሊ፣ እንደ ቤተሰብ፣ እንደ የቤተሰብ አንድ አካል ሆናለች ማለት ነው። እንደዚህ አይነት ከሰው ጋር ተላምዶ ባደውን ዘመድ አድርጎ እንግዲህ እንደ ስጋ ቤተሰብ ሆኖ አብሮ መኖር ነው የምታስተምረን የምታሳየችን ቅድስት ማለት ነው። ቅድስት የ በጣም ነው ምርድሽ የማከብርሽ። በዚህ ቀጥይበት። እንግዲህ በጣም ምርጥ ድራማ፣ ምርጥ መልክት ነው እያስተላለፍሽልን ያለሽው ማለት ነው። እናመሰግናለን። እንግዲህ በየቤት በየሰው ቤት የምንሰራ ብዙ ትምህርት ብዙ የሚያስተምረን መልእክት ነው እያስተላለፈችልን፣ ቅድስትዬ ማለት ነው ቅድስትዬ። እናመሰግናለን ስለ መልካም መልእክትሽ ማለት ነው። እንግዲህ ሁሉም በነገራችን ላይ ሁላቸውም የሚጫወቱት ገጸ ባህሪ ሁሉም መልእክት አለው። በጣም ነው ደስ የሚለው ማለት ነው።